እሺ የመጀመሪያ ስሜ ጽንፍነሽ ቀንሞስ አሁን ተስሊም ቀንሞስ። ያደግኩት በኦርቶዶክስ እምነት ላይ ነው። ቤተክርስቲያን ነው ያደግኩት እና ከአንድ እስከ አስር ማለት ያስፈላጊ ከሆነ ኮሌጅ የሚልዋይፍ ነኝ። ደሴን የተማርኩት ከዚያ ወጥቼ መጀመሪያ እንደ ተምሬ እንደጨረስኩኝ ወደ ትራር ነው የገባሁት ትዳር ኦርቶዶክስን ያገባሁት። ትንሿ ልጅ ቤተ ክርስቲያን ያደገችው በጣም ረባሽ ነች። ቤት ውስጥ አልቃሻ ነች፣ እና ለአባቴ በጣም ተወዳጅ ነኝ። አባቴ አሁን በህይወት የለም። በቃ ቤተ ክርስቲያን ውስጥ ስለሚሄድ ቤተ ክርስቲያን በቃ ስለሚሄድ ወንድም አል በነበረ ልጅ ምናምን ይባላል። ቤተ ክርስቲያን ውስጥ መዝሙር ክፍል ኃላፊ እና ግንኙነት ክፍል ኃላፊ ሰርቻለሁ ቤተ ክርስቲያን ማለት ነው። ከዚያ ወጥቼ ያው ኮሌጅ ትገበለሽ ኮሌጅ ደግሞ የግቢ ጉባኤ አባል ነበርኩኝ፣ ማህበረ ቅዱሳን ማለት ነው። እዚያ ውስጥ አሁንም ጸሐፊ፣ የግቢ ጉባኤ ጸሐፊና መዝሙር ክፍል ሁኛ አገልግያለሁ፣ ለሁለት አመት ማለት ነው። እና በዚያን ሰዓት እስልምናን እውነት ለመናገር እምነት አይመስለኝም። ቤተክርስቲያን ያስተማሩን አላህ የሚባለው መካመድ ና 366 ጣዖታት አሉ። ከነዛ ውስጥ ትልቁ ያ ነው አላህ። እንደዛ የተማርኩትና የማምነው ያንን ነው። በቃ ጣዖት አምላኪ ናቸው ብዬ ነበር የማስበው። እውነትንም ማወቅ አልፈልግም። ማለት ቁርአን እፈራለሁ፣ መንካት አልፈልግም። ምክንያቱም የሆነ በቃ እንኳን ቁርአን አይደለም መስገጃቸውን ስቲል አልወደውም በቃ እና እንደዛ እያልኩኝ ኖርኩኝ። ያገባት ልጅ ደግሞ ቤተክርስቲያን ላይ ብዙ አልነበረም፣ ግን ጎበዝ ነው፣ ስራ በጣም ይወዳል። እና ከዚያ በኋላ ቤተክርስቲያን አልሄድም ምናምን ይለኛል። ጾም አይጾምም። ጾም ካልጾም ቁርስ አልሰራልህም፣ ቤተክርስቲያን ካልሄድክ ምናምን እያልኩኝ በጣም ረብሾ ነበር። እና ግን ከዚያ በኋላ በቃ ስራ ገባሁኝ። አጠራ አጠራ አድርጌ ልንጋራው ሌላውን ይቀርና እኔ እስልምና ላይ ማተኩር የተሻለ ነው ብዬ አስባለሁ። እና እንደ ልጅ ወልጃለሁ ከዚያ በኋላ እዚህ ስራ ቦታ ጓደኞቼ ስለ እስልምና በቃ አለባበሴ ደግሞ ወደ ኋላ አልመልስ አለባበሴ ሱሪ ነው የምለብሰው በፊት ላይ ያለበት ቦታ ደግሞ ሱሪ እንድለብስ አይፈቀድም እዚህ ቦታ እና እዚሁ ሲሆን ቢዣማ ቀሚስ ምናምን ለብሳለሁ ሺቲ ማለት ነው ስወጣ ያው ሱሪዎቼን ለብሳለሁኝ እንደዚህ እንደዚህ እያልኩኝ እስልምና ዝም ብሎ የሚስብሽ ነገር አለ እንደ አካባቢሽ ማለት ነው አለባበሱ፣ ስርዓቱ፣ ጾማቸው፣ ስግደታቸው ስትለምንጁ የሚስብሽ ነገር አለ አይደለ? ያ ነገር ይስበኛልና የሆነ ሰዓት ላይ በቃ አላህ ጀዛውን ይክፈል የሆነ ልጅ አለና፣ እናንተ እምነታችሁ ትክክል አይደለም አልነው። ጓደኛ ይጋ ሆነ ማለት ነው። ከዛ ትክክል ካልሆነ አስልሙኝ፣ እናንተ ክርስቲያን አድርጉኝ አለ። እሺ ምናምን ብለን ጀመርን። እሷ ጋር ሀፊዘል ቁርአን እናንተ ትክክል ከሆናችሁ እኔ ክርስቲያን ሆናለሁ ምናምን አለ። ሄድን በቃ ስትሄድ የሚስብሽ ነገር አለ እየሳበሽ እየሳበሽ ትሄጃለሽ። እና ጓደኛዬ ፈራሁ ምናምን ብላ ቀረች፣ እኔ ግን ሄድኩ። ስሄድ ግን አልሐምድልላ ማለቴ እውነቱ እየገባኝ እየገባኝ ሲመጣ መሸሽ ጀመርኩኝ። ትከራከሪያለሽ፣ ግን ለራሴ ግን እሸሸው ጀመረ። በቃ እምነቱ የራሴ ትክክል ነው የእኔ ትክክል ነው በቃ እንደገና ጸብ ከራሴ ጋር በቃ ለብዙ ወራቶች ከራሴ ጋር መጣላት ጀመርኩኝ። ማን በቃ አላምን በግድ አላምን የምትይው ራስሽን፣ አላምን በቃ በቃ እስልምናን አላምንም። ትክክለኛው ክርስትና ሃይማኖት ነው ኦርቶዶክስ ሃይማኖት ነው። ጓደኛዬ ደግሞ የልጄ ክርስትና እናት ናት። እና ተራራቅን፣ ማለት ለማጥናት አልተመቸኝም። እምነቱን ለማጥናት ስላልተመቸኝ አንድ ቦታ ነው የምንኖረው፣ ያው ካምፕ የምኖርበት ጤና ተቋሙ የራሱ መኖሪያ ቤት አለው። እዚያ ውስጥ ነው የምንኖረው፣ እና ያው ቤተሰብ ነን። ሁላችንም አንድ ተቋም ውስጥ ያለ ነው የጤና ባለሙያዎች ቤተሰብ ነን እያልን እያልን ሄድኩ በቃ ሄድኩኝ። ከዛ ብቻዬን በቃ ዱአቲዩ ጸሎታቲዩ በቃ እግዚአብሔርም አላህም ማለት ፈራሁኝ በቃ ሁለቱንም አንተ የፈጠርከ ጌታ በቃ እኔ እፈልግሃለሁ፣ ፈልገኝ በቃ ፈልገኝ ማለት ጀመርኩ። መጨረሻ ላይ በቃ ትዳሬን ባሌ አብሬ መስለም ነው የምፈልገው። ከዚህ አያምንልኝም ማለት ማመን አይፈልግም። በቃ አይደለም፣ አይደለም ምናምን ነገር እኔ ሙስሊም ሆን እፈልጋለሁ ብዬ ሳይሆን ኖርማሊዝም ብዬ ነው እንደዚህ እንደዚህ ብለውና ጭራሽ እንትን ሊላቻለም እና መጨረሻ ላይ በቃ ወሰንኩ ውሳኔ መለየት እኔ በቃ ለቤተሰቦቼ እኔ መለየት አለብኝ፣ ምክንያቱም እኔ አልወደውም፣ በቃ ፍቅር አልቋል። ቤተሰቦቹ አገዙኝ፣ ተለያየን። ከተለያየን በኋላ በቃ ማል ተለያይቼ ተለያይተሽ ብትሰልሚ ኖርማሊ፣ አይመለከተውም በሚለው ማለት ነው። ከዚያ በኋላ ደግሞ ወስበዋለሁ ብዬ ነበር ያሰብኩት። ሰለምኩኝ ሰልሜ፣ ግን ያው ደበቅኩ ለብዙ ጊዜያት። እናቴ በጣም ወግ ታጠብቃለች እና ያን ነገር እንዳትሰማብኝ በቃ የምሰግደው ተደብቄ ነው። ስራን ቦታ ቢሆንም ተደብቄ ሰግዳለሁ። ልጄ የሶስት ዓመት ልጅ ነች እና እሷን ሁሉ እደበቃታለሁ እናቴ እንደዚህ ያለች ምናምን ነገር እንዳትለይ ማለት ነው። ተደብቂያት እየሰገርኩ መጨረሻ ላይ አልቻልኩም። ውጭ ሆና እየሰገርኩ ስታለቅ ስሳማት አለሁ ምናምን ጫማዬን ውስጥ ነው የማስገባው። ምክንያቱም እዚህ ያሉ ልጆች ከሰሙ ለባለቤቴ ይነግሩታል። ባለቤቴ ደግሞ ለቤተሰብ እና የሆነ ዝብርቅርቅ እርቅ ያለ ህይወት በዛ ላይ ደግሞ እኔን ሻዳ ሲያዘኝ ልጅ ለፈተና መዳረግ አልፈለኩም እሱ ነው እንደዚህ ያደረገው ምናምን ቢባል ከባለቤቴ ጋር የሚፈጠር ነገር አለ። እሱንም አጋልጭ መስጠት አልፈለግኩም። የሚያውቁት በቃ ለአንድ ዓመት የሚያክል ሁለት ሰዎች ብቻ ናቸው፣ አንድ ሴትና አንድ ወንድ ማለት ነው። እነሱ ናቸው ሊያግዙ የሚችል። ከነዛ ውጭ በቃ እምነት እንደ ወንድ ማለት ነው። ተረብቄ አለመቼ ሲል በቃ አላንለ ወደ ጫካ ምናምን በሚመስል ጫካን ባይሆንም ጫካ በሚመስል ውስጥ እሰግዳለሁ ካርቶን አንጥፌ ምናምን ነው በቃ መስገጃ ምናምንም የለኝም። ምክንያትም እያ ካለ ሰዎች ምንድነው ምናምን ልጅ ይችላሉ ልጅ የሚል ትናገር ትችላለች። ቤት ውስጥ ካየችው ያንን ነገር መረጥኩኝና ልጄ መጨረሻ ላይ ማስገባት ጀመርኩ። ቤት ውስጥ ሰውም ማለት ነው ጸሎትም አልኳት በቃ እሷን አሁን ጸሎትን የምናደርገው ምናምን ነገር አታለሁ። ስሰግድ ከፊት ለፊቴ ትመጣና ትይዘኛለች፣ አፌን ትጨብጠኛለች። አፌን እንዳ በቃ የሆነ ነገር ስትይ ድምፅ ስለሌለች ለመስማት ስትሞክር አይሰማትም እና አፌን ትይዘኛለች። መጨረሻ ላይ ስጨርስ ምንድነው የምትይው ምናምን ስትልኝ ጸሎት እናድርግ ልጅ ይላት አለው ምን እያልን ምናምን ስትልኝ፣ በቃ ጌታዬ አሳድገን እንበልሽ እንድታድግልኝ አሳድገን እንበል። እሷም ጌታ አሳድገን እና ውጭ ላይ ሰው ሲቆረቁር ጸሎት ላይ ነች ምናምን ትላቸዋለች። ከዚያ በቃ ያ አላህ መጨረሻ ላይ በቃ ሰዎችን ለመናገር በቃ አቃተኝ። ጾመኛ ነበርኩ፣ ማንም አያውቅም። ጾመኝ የክርስቲያን ጾም ነው ይመስላቸው። እማቀርበው ምንም ነገር አላቀርብም። ቴምር በጀ ይዛለውኝ ማፍጠሪያ ሰዓት ምናምን ሲደርስ ቴምር በጀ ይዤ ይቀመጣል። በቃ በር ዘጋለሁኝ። በር ዘግቼ ለምንድን ነው በቃ በዚህ ጾም ሰዓት እስከ ማታ፣ በእርግጥ ጾም ያለሽ እናቃለን፣ በር አትዝጊ እኛ እንዳንበላብሽ እንዳንጠጣብሽ ነው ምናምን ነገር ይሉኛል። ግን አልሀምድሊላ ያ ሁሉ አለፈና የሆነ ሰዓት ላይ ተናገርኩ። ስናገር ግን ያው እዚህ ያሉት ጓደኞቼ ጥሩ ነገር አደረጉልኝ። ክርስቲያኖቹ ራቁኝ። ባለቤቴ ደግሞ ሲሰማ ደግሞ ኦቨር ጣበቃል። ልጄና ምጪ ምናምን ነገር አለ እሺ እኔ ልጄ ክርስቲያን ትሆናለች፣ በቃ እናት አልኩት። ጥሩ አድርጌ አሳድጋታለሁኝ፣ ስትፈልግ የፈለገችውን ምርጫ ትመርጣለች ምናምን ነገርና በቃ ለእኔ ተዋል፣ እሷ ለእኔ ተውልኝ። እሺ ትሄዳለች። አባቷ ግን አክቷ እንደ ሙስሊም ነው ያው እኔ ጋር አለች፣ አርለ መስቀል ይታሰርላታል። ስትመጣ ደግሞ አልፈልግም ምናምን ብላ ሌላ ሰው ነው የሚያወልቅባት እዚህ በጥ ሰው ይጥሉባታል ምናምንና እሱ ያስርላታል። እሷ እሷ እዚህ መታ በቃ የአካባቢ ሙስሊም አካባቢ ነው። አልሐምዱሊላ ደስ ይላል። በዚህ ነገር በቃ ላይ ጨምርላቸው አካባቢ ያሉ ሰዎችን ማለት ነው። ሲስተሬ ሰማች ሲስተሬ ሰማች፣ እና በቃ አለቀሰች። እውነት እውነት ሰልመሻል? እርግጠኛ ነች ሰልመሻል ልመናቸው ምናምን አለች። ማን ነገረች ምናምን ነገር አልኳት። በቃ ልናቴ ግን አትንገሪብኝ፣ እናቴ አትስማ እናቴ ከሰማች ከህይወቷ ታስወጣኛለች። ማለት ያው እናት ነች፣ ባትቆርጥም፣ ግን በቃ ናፍቆት የሚባል ነገር አለ። እናቴ አባቴ በህይወት ስለሌለ እናቴ ነች ያሳደገችኝና እንድከፋት አልፈልግም፣ ሐቅም ስላለብኝ ማለት ነው። እሷንም አላች ስጣት። ትላንትም ያየችኝ ነበረ፣ ገስት ላይ ሆኜና ኢንቦክስ እያደረገችልኝ ነበረ። በዚህ አጋጣሚ መጨረሻው መልክ አስተላልፍላታለሁ ለሷ ማለት ነው። እናቴ በቃ አሁን ህማማት ላይ ነው የሰማችሁ። ጭራሽ ላናግርሽ አልፈልግም፣ በቃ ልጅ አይደለሽም። ብሞት ቀብሬ እንዳትቆሚበት፣ ሞቼ ቀብርሽ አልቆምም። ያ ሁሉ በፊት ላይ ያለው ነገር ሁሉ በቃ እህቴም ቢሆን የተወሰነ ማለት አናግረኝ ነበረ። ከዚህ በኋላ ምንም ነገር እንዳትይኝ እህቴ አይደለሽም፣ ከህይወቴ ውጪ እናቴም እንደዚህ በቃ ሁሉም ቤተሰብ ያው ምናችንም አይደለሽም ምናምን ነገር አሉ። ግን ደስተኛ ነኝ። በቃ አላህ የሰጠኝ ነገር በቂ ነው። ከበፊት ካለኝ ህይወት ሳነጻጽረው በቃ ቢግ ዲፈረንስ። ምክንያቱም በጣም አወራለሁ፣ እጮሃለሁ፣ ምንም ነገር አይመስለኝም። በቃ አሁን የሆነ መረጋጋት ሰዎች ሙስሊም ሆኜ እንደ ድሮ ግን አይደለሽም ፅ እንደ ድሮ አይደለሽም። ምን አዲስ ነገር አለ ምናምን። ምንም አዲስ ነገር የለም እየሰገድኩኝ በጣም ሲያጠብቁኝ፣ እግዚአብሔር ይመስገን። አዎ እግዚአብሔር ያውቃል። በቃ ለእኔ ውስጤ እግዚአብሔር በቃ አላህ ነው ብዬ ነው በቃ አሳመንኩት። አላህ ነው ያ አላህ ነው እንጂ ኢየሱስ ክርስቶስን አላልኩም። እና እናቴ አንቺን ልጅ ግን ምን ሆነሽ ነው? እንደ ድሮሽ እኳ አይደለሽ ምናምን ነገር ቀዝቀዝ ብለሻል። እናቴ ቤተክርስቲያን ሄድሽ እናቴ እንደዚህ አደረሽ እናቴ በዓል አልደረሰ ምናምን ነበር ያ ሁሉ ነገር በቃ የለም። ለበዓል ደውላት አለውኝ ሁለት በዓል ምናምን ያሳለፈችው ያው ከሰለምኩ በኋላ ማለት ነው። እና እንኳን አደረሰች ማለት ራሱ ከበደ። በቃ እናቴ በዓል ጥሩ ነው፣ በዓል አሪፍ እያሳለፍሽ ነ ስትለኝ፣ ተረኛ ነኝ ዱቲ ተረኛ ነኝ ነው የምላት። በቃ በዓል በመጣ ቁጥር ዱቲ ተረኛ ነኝ፣ በዓል በመጣ ቁጥር ዱቲ ተረኛ ነኝ። እናቴ ያው እድሌ አይደል እድሌ ስለሆነ ነው በቃ የምላድርግ፣ መሄድ ስላልፈለግኩ ነው እናቴ ጋ ማለት ነው። አሁን ላይ ይሄን ነገር ስትሰማ ደግሞ በቃ ልጅ አይደለሽም አለችኝ። ብትለኝ ያው ልጇ ነኝ እናት ናት፣ ምንም ብትለኝም አይከፋኝም። በቃ ትናፍቀኛለች ይሆነ አላ ድሮ ከማስብላት በላይ የሆነ እናትነቷ በቃ ሙስሊም ስትሆኝ የሚሰማኝ ስሜት አለ እውነት በቃ የእናት ሐቅ የሚገባኝ አሁን ላይ ነው። በቃ ምንም ነገር እናቴን ማለት አልፈልግም። እናት እናት ናት። ሁሉም ልጅ እናቱ ልክ እንደሚወደው እኔም እናቴን በጣም እወዳታለሁ። አንዳንዴም ደግሞ ደሞ ትለይብኛለች፣ ምክንያቱም በጣም ጀግና ነች። ያ ነገር ሁሉ ይረብሻል። እስኪ ጥያቄ ካላችሁ ጠይቁኝ። እሺ ቤተክርስቲያን በቃ ኢየሱስ ክርስቶስ ጌታ ነው፣ ተሰቀለ ተሰቀለ ተነሳ የሚለው ነገር እስቲ ይረብሸኛል። የስላሴ አንድነትና ሶስትነታቸው እነሱ ግራ ይገቡኛል። እዛ ውስጥ ያለሽ ራሱ አንዳንዴ የሆነ እንድታምኝ የሚያደርግሽ ነገር አለ አይደለ? በቃ እውነት ሆን ውሸትን ሳይገባሽ ሀው፣ ስላሴ አንዱም ሶስትም ናቸው፣ አንድነታቸው ሶስትነታቸው በምን ይገለጣል ምናምስት የሚያስተምርሽ ነገር አለና ያንን ተቀብለሽ ትኖሪያለሽ። ከዚያ ደግሞ ስዕላት አሁን ስዕላት አሉ። የእነሱ ስዕላት እንዴት በቃ ሚካኤል ይሳላል፣ ገብርኤል ይሳላል። ስለዚህ ለዛት እንሰግዳለን አረል ሁላችንም፣ ከክርስትና በተለይ ኦርቶዶክስ ላይ ስዕላትን በቃ የእውነት ተንከባክበን ቤተክርስቲያን ስንሄድ ስዕላ ድኖ በነጠላይ ነው የምጠርገው ካለ ፍቅር የተነሳ ማለት ነው እና ያለ ክብር ነው በቃ አለ አይደለ የእውነት። አሁን ላይ ሁኜ የሆነ ጌታን እረስቸው ነበር እንደ ያኔ። እንዴት ወደዚህ ግን ሳበኝ እንዴት ወደዚህ ግን አመጣኝ ምናምን ብዬ አስባለሁኝ። እና በቃ ያኔ ሳበኝ እውነት ጌታ አይደለም፣ በቃ የኢየሱስ ክርስቶስ ጌታ አይደለም። በዛ ላይ ደግሞ የአባታችን ኢብራሂም አለይሂ ሰላም የእሳቸው ታሪክ መር በጣም ይስበኝ ነበርና ክርስትና ላይ አንድ ሚስት አለችው። ሁለተኛ ሚስቱ አጋር ሚስት አይደለችም፣ የወለደችው ልጅ ደግሞ ድቃላ ነው። እና ነፍሰ ጡር ሁኖ ቤታቸውን ይረብሽ ነበረ። ያን ነው የተማርኩት። አው አጋር ሳራ ፈቀደችለት፣ ወደ አብርሃም ወደ አጋር እንድጋፋ ፈቀደችለት። ከተረገዘ በኋላ እኮ የአብርሃም ቤት ተበጠበጠ ተብዬ ነው የተማርኩት። ከዛ ኢስማኤል ላይ የተረገዘው ምናምን ነገርና እንዴት አሁን ነቢያትን በቃ ነቢያትን የሚጠብቃቸው እግዚአብሔር ከሆነ ስለዚህ እንዴት አብርሃም እንዴት ድቃ ላይ ይወልዳል። ስለዚህ ከቤት አባረራቸው እንደ ከቤት ተባረሩ ብሎ ታሪካቸውን ጥፍት ነው ያደረጉት። ግን የረሱል ሰለላሁ ዓለይሂ ወሰለም ዘር ከዛ መምጣታቸውን የእውነት ነው። በቃ ባላ ይሁንብኝ አላቅም አሁን ያወቅኩት። እስማኤልን እስማኤል አለህ ሰላም ታሪካቸው ያልተነሳው እኔ እንደተማርኩት በቃ እስማኤል አለህ ሰላም ከተነሱ ረሱል ይነሳሉ። ያን ታሪክ ለማጥፋት እንዴት በዚህ ልክ! ስለዚህ ነቢያትን የሚጠብቃቸው እግዚአብሔር ከሆነ እንዴት እንደዚህ አይነት ነገር ያደርጋሉ? ስለዚህ ይሄ ለእኔ ፎልስ ነው። ስለዚህ አንድ ነገር አገኘሁኝ እዚህ ላይ ማለት ነው። ከዚያ ደግሞ ጌታ ተወለደ፣ ተረግዞ ሴት ነበረ ተረግዞ ጌታ አይደለም እንዴ ከተረገዘ እንዴት ጌታ ጌታ ከሆነ ተረግዞም ጌታ ነው። ሲረገዝ ምድር ማን ነው ይጠበቃት? አይደለም ዘጠኝ ወር ከአምስት ቀን አይደለም። ለደቂቃ አላህኛን ከተውን የምንሆነውን አላህ ነው የሚያውቀው። ያ ነገር እሺ ተሰቀለ ሶስት ቀን ሁለት ሶስት መዓልት ሶስት ሌሊት እነዛ ነገሮች እንዴት ሊሆን ይችላል? ይሄ ነገር ስለዚህ፣ ሲሰቀል ሲሞት ምድር ምን ነበረች? ምድር ሰማያት ከዋክብት ረግፈዋል፣ ሰማያት ደም ለብሰዋል። ከሁለት ዛፎች ከሁለት ቅጠሎች በስተቀር ሁሉም ረግፈዋል፣ ምናምን ነገር የዛን ሰዓት ድንል እስልምና የለም ነበር እንዴ? በቃ ሁሉም ነገር የሆነ ጥያቄ ጥያቄ ጥያቄ ጥያቄ ይሆንብኛል። ከዛ እዚህ ጋር ደግሞ ስመጣ ደግሞ በቃ አንድ አላህ ስባሃናአላህ በ እንት አላም ነውም እንዴት አልቀበለውም። ፈልጌው ወድጆን የመጣሁት እና ቁርአንን ክርስቲያን ሆኔ ማንበብ ጀመርኩ። ቁርአን ጋር የተረዳሁት ነገር ቁርአን ህግ ነው፣ መጽሐፍ ቅዱስ ደግሞ ታሪክነው ይህን ብዙ ሰዎች ይሉታል። እኔ ግን ሰች ባሊ ሳይሆን አንብቤ በተረዳሁት ነው በ ይህን አድርግ በምድር ላይ ስንኖር ይሄን ማድረግ እንዳለብን እነዚህ ስራዎቻችን ናቸው። እዛ ተከትለው ነው የሚሄዱት ና ቁርአን ላይ የተቀመጡት እኛ የምናደርጋቸው ስራዎቻችን ናቸው። መጽሐፍ ቅዱስ ላይ ያለው ታሪክ ኪታብ ላይ ያለ ያተቀነጫጭቦ ምንም ምንም ብሎ ቢሆን ከኋላ ምናምን ስናያቸው ነቢያት በደነል ስላም ያለፉ ናቸው። ግማሾቹ መጽሐፍ ቅዱስ ላይ ያልተጻፉ አሉ። ደነል ስላም ያከበራቸው ነቢያቶች አሉ መጽሐፍ ቅዱስ ላይ የሌሉ ማለት ነው። እና ያ ነው እኔን ይበልጥ የሳበኝ። መልቀቁ የቀለለኝ ኢሳ ዓለይሂ ሰላምን ቁርአን ነው እንዳው ይበልጥ ያከበራቸው። በቃ የሚገባቸው ቦታ ነው የሰጣቸው። መጽሐፍ ቅዱስ ላይ የእውነት በቃ ተሰቀለ። በእርግጥ ከባድ ነው አዲስ በጣም ይከብዳል ማለት እውነት በቃ ክርስትና ሃይማኖት እውነት በሆነ ብዬ ተመኝቻለሁ። እውነት ነው በላይ ጌታ እውነት ነው በቃ እኔ ከክርስትና ሃይማኖት መውጣት አልፈልግም። ያለውበት ሃይማኖት እውነት ነው ለራሴ የራሱ ያ የሆነ የግል ሃይማኖት አለ አይደለ። በቃ ስዕል የለም ስዕል በቃ ከዚህ በኋላ ስዕል እኔ ጋር የለም ብዬ ስዕሎችን አስወገድኩ። ክርስቲያኑ ማለት ነው። ስለዚህ አንዱ ጌታ በቃ ኢየሱስ ክርስቶስ ጌታ ነው ብዬ ለራሴ አመንኩኝ። ስዕል የለም በቃ ለእኛ ተሰቅሎልናል። ድህነትን ሰጥቶናል። በቃ ይሄ ድህነትን ሰጥቶናል ድኛ አለውኝ ብያመንኩኝ አሁ ክርስቲያን ነኝ። ስዕል ግን የለም። ቅዱሳን አሁን ገዳማት፣ እንደዚህ አባቶች፣ ቅዱሳን አባቶች አለ አደለ። እነሱም የሆነ የራሳቸው ታሪክ አላቸው። አሁን እንደዚህ ደሴ ላይ ምናምን ብንሄድ፣ ንጉሥ ሚካኤል ከኋላ የነበራቸው ታሪክ አለ እና በክርስትና ሃይማኖት ጥሩ ነገራቸውን ሬ ሰምቼ ነው ያደግኩትና ታሪክ ላይ ደግሞ ስትሰሚ ደግሞ በእስልምና ሃይማኖት ብዙ ደሴ ላይ ያለቋሉ፣ በአጼ ዮሐንስ ዘመን ማለት ነው። እነዛ እልፍ በቃ ወሎ ላይ በጣም ተጨፍጭፈዋል። በግፍ ነው የተገደሉት። ያን ነገር እንደዚህ ገደሉ ምናምን በጭራሽ ተብለን ቤተክርስቲያን አልተማርንም። ታሪክ ግን ይህን ነገር ግን ታሪክ አይረሳም። ስለዚህ እነዛ በቃ በራሳቸው ያደረጉትን በንግስና ዘመናቸው ጥሩ ጥሩ ያደረጉትን ነገር ይጻፍና ቅዱሳን ናቸው ምናምን ተብሎ ይቀመጣል። ስለዚህ ያንን አምነን ተቀብለን አዎ ቅዱስ ናቸው ምናምን እያለ እንውረራለን። ግን ታሪክ አይረሳም። ይሄን ነገር እና መልቀቅ እኔ ይዞን ነው የመጣሁት ያልኩት፣ በቃ ኢየሱስ ክርስቶስ ጌታ አይደለም ነቢይ ነው፣ ግን ነቢይነቱን ይበልጥ አላደለ ለድንግል ማርያም ፎቶዋን ምናምን ነገር እንደዚህ አይቼ ማለት ነው ድንግል ማርያም ልክ እንደምትሰማኝ ማለት ነው። ይሄ አንቺ አይደለሽም፣ ይሄ አንቺ አይደለሽም፣ ይሄ አንችን አይወክልም። አንችን አንቺ ንጽሕ ትነሽ፣ ቅድስ ትነሽ። ይሄን አምናለሁኝ። አንቺ የሚገባሽ ይሄ አይደለም። በስዕል አማልጂኝ ብለን በቃ እመቤቴ አንቺ ታውቂያለሽ፣ ድንግል ማርያም አንቺ ታውቂያለሽ ብለን ተስለን ምናምን ብለን ነው ከቤት ምንወጣው። የመንገዴ መሪ ፋናዋጊ ምናምን እያልናት እናወራታለን ማለት ልክ እንደምትሰማ ማለት ነው። ይሄ አንቺ አይደለሽም እስካሁን ላደረኩት ነገር ይቅርታ ሁሉንም በቃ መላይኮችን መላእክቶችንም ስዕላቸውን አይና የቅዱስ ገብርኤል ክንፍ ከአድማስ እስከ አድማስ ይሞላል። በዚህ በጠባብ ወረቀት ተስሎ እንዴት ነው ያንተ ስዕል እዚህ ጋር ይተሳል? እንዴት ነው መንፈስ ሊሳል የሚችለው? መንፈስ ነው አይታዩም ከተባለ በስዕል እንዴት ይሄ ነገር እና ከዚህ ከዚህ አንጻር እኔ መውጣት ቢከብደኝም ከብዙ ቆይታ በኋላ ነው የወጣሁት። እኔ ቆይቻለሁ እዛ ውስጥ። አንደኛ ትዳር የሚባለው ነገርም ስላለ አብሬ መምጣትም ስለፈለኩኝ ያንን ነገር ለማስኬድ የተወሰነው ነገሮችን ግልጽ አድርጌ አላወራም። በቃ እንደዚህ እኮ ይላል፣ እንደዚህ እኮ ይላል። እና እንዴት ነው ከልጅ ልጅ ተወልቼ ሙቼ ተነስቼ ምናምን የሚል ነገር ግን ታነባለህ ምናምን መላእክቶችንም ድንግል ማርያምን ምንም ይዣትን ነው የመጣሁት። ይበልጥ አከበርኳቸው፣ ድሮ ከነበረበት በቃ የሚገባቸውን ቦታ ሰጥቼ አከበርኳቸው።